ነገር የተፈተንሽበት ሰው ነው። ታስታውሻለች ከመጀመሪያው ጀምሮ እንዴት ከአብርሃም ጋር እንደነበርሽ፣ እንዴት ከአብርሃም ጋር እንደመጣሽ ሁሉን ነገር ታውቂዋለሽ። ዛሬ በእውነቱ ከሆነ አብርሃም ጀግና ነህ። ጀግና ጥሩ ስራን የሰራኸው እንደዚህ ነው። ትናንትናም ቪዲዮ የሰራሁት ሩታ ፊት ለፊት ሄርሜላን መናገር አለብ ከዚህ በኋላ እንደማትገናኙ በቃ ውሳኔ መናገር አለብህ። ጎበዝ ጀግና እንዲህ ነበር መጀመሪያ ማድረግ የነበረብህ። ያው ብዙ ሂዳቸዋል። በጣም ደስ ያለኝ እንደዚህ በመናገር ያው የራስህን እንትን በቃ ያው ልጅም ሲመጣ ሁሉም ነገር ይቀየራል። እንግዲህ አብርሃም ብዙ ነገር አድርገዋል። ከሄርሜላ ጋር ብዙ ትሎች፣ ላይፎችን ብዙ ነገሮችን አሳልፈዋል። አሁን በቃ የራሴን ህይወት እፈልጋለሁ ብሎ እንግዲህ ሄርሜላን ጠርቶ ከዚህ በኋላ እኔ እና እንጂ አልፈልግም፣ እኔ ከሩታ ጋር መሆን ነው የምፈልገው፣ እንዳደርሽብኝ አልደርስብሽም ብሎ እንግዲህ ሄርሜላን አሰናብቷታል። እዚህ ጋር ማለት ነው ያዙልኝ። ይህን ቪዲዮ ግን በደንብ አድርጋችሁ ላይክ አድርጉ። እኔ አንድ ጥያቄ ያለኝ ለሩታ ማለት ነው። ሩታ አሁን አንቺ የምትረጋጊበት ጊዜ ነው። ማሻላ ደግሞ ዛሬ አምሮብሻል፣ በጣም ቆንጆ ሆነሻል። አዎ እንዲህ ቆንጆ ፈካክብለሽ ስመጪ እንዴት አባሽ እንደምታምሪ እና አሁን ሩታ ሁሉም ነገር ትተሽ፣ አንድ እድል የሚባል ነገር አለ። ለአብርሃም አንድ እድል መስጠት አለብሽ። እንደዚህ ትጉ ትጉ ጭቅጭቅም ሰውም ኦዲንስም ይሰለቻል። አንቺም ለምን ነገረኛ ትበያለሽ? ሁልጊዜ ለምን ጨቅጫቃ ትበያለሽ? እስቲ አንድ እድል ስጩ ለአብርሃም። አዎ ብዙ ተጎድተሻል፣ ብዙ ነገር አይተሻል። ወልደሽም ሳትወልጂም ዘጠኝ ሁሉ ሙሉ ብዙ ነገር ተጎድተሻል። እናቃለን፣ ይሄን ይሄን እናቃለን። አንቺ አሁን ምንድን ነው ለልጅሽ ስትይ ለልጅሽ ስትይ ግን እንደተወለደው ልጅ ስትይ ከአብርሃም ጋር ፒስ ፈጥረሽ አብራችሁ እንደድሯችሁ ብትመጡ በጣም ደስ ይለናል። አሁን ይኸውልሽ አንድ ነገር ልንገርሽ ሩታኩ ቆርጠሽ አትቆርጪም እኮ ውሳኔም የለሽም አትወስኝም። ይሄ የሚገርመኝ ነገር አንድ ነገር ላይ ወስነሽ የምትቆይበት ነገር የለም። አሁን ከሄርሜላ ጋር አሁን ተመልሶ ቢሄድ አንተ ተመልሰህ ሄደሃል ብለሽ ትጮያለሽ። ስለዚህ አሁን ምንድነው ውሳኔሽን ወስኝ። በቃ ከሱ ጋር ምትሆኝ ከሆነ ለልጅሽ ብለሽ መሆን አለብሽ ነው ምለው። ዛሬ አብርሃም ጥሩ ስራ ነው የሰራው፣ ያው ረፍዷል። ብዙ ጊዜ አንድ ነገር ሲረፍድ ያኔ ልባችን ብዙ ነገር ይቋጥራል። ያው ቢረፍድም አብርሃም አሁን ያደረገው ነገር ቢረፍድም፣ ሩታ ግን በቃ መቀበል አለባት። ለማን ስትል? ለአንድ ልጇ ስትል እና አብርሃምም ልጁን ማየት ይፈልጋል። ልጁን ብታሳዩ በጣም ደስ ይላል። አታሳዝኙ። ከዚህ በኋላ አብርሃምም ከዚህ በኋላ ከሄርሜላ ጋር ይመጣል ብዬ አላስብም። እንግዲህ አንቺ እንደዚህ ካስቀየምሽው፣ አንቺ እንደዚህ የምትሆኝበት ከሆነ ደግሞ ሄርሜላ አሁንም ነው እያለቀሰች። ለመጨረሻ ጊዜ ቀፈይ ምናምን ሰው እንደት ነው ባልና ሚስት ፊት ለፊት እንደዚህ አይነት ነገር የሚደረገው? በጣም ይደብራል። ሄርሜላ የሰራችው ስራ ግን ያው እኔ እንጃ ብቻ አላቅም። እንደዚህ አይነት ነገር አይደረግም። ሳመኝ የመጨረሻ ጊዜ ቀፈኝ ምናምን አስበህበታል ወይ? እንደዚህ አይባልም። በቃ እነዚህ ባልና ሚስቶች ናቸው። እነሱ መሀል ራሱ አንቺ መግባትሽ ነው ይህ ሁሉ ነገር የተፈጠረው። ከዚህ በኋላም አንቺ ከሌላ ሰው ጋር ብትመጪ እንወድሻለን፣ እናከብሻለን። ሄርሜላ ከሌላ ወንድ ጋር ብትመጪ ላይክ እናደርጋለን። ሰብስክራይብም ለአብርሃም ብለን ሰብስክራይብ አድርገንሻል። ከዚህ በኋላ ከሌላ ወንድ ጋር መተሽ ህይወትሽን ምሪ ነው የምለው። በቃ ከህይወታችሁ ውጭ ከዚህ በኋላ ምንም የምትደርሽበት ነገር የለም ማለት ነው እንግዲህ አብርሃም ረፍዷል። አዎ እናውቃለን። ግን አሁን ተስፋ መቁረጥ የለብም ለአብርሃም ነው የምናገረው የንግግር ተስፋ መቁረጥ የለብህም። አሁን እንደዚህ አለችኝ ብለህ መቁረጥ የለብህም። ለምን ሩታ በጣም የተጎዳች ሴት ነች፣ በጣም ብዙ ነገሮችን ያየች ሴት ነች። ስለዚህ ታገሳት። ትንሽ ጊዜ መታገስ አለብህ። ስትታገስ ሁሉም ነገር ይስተካከላል ብዬ አስባለሁ። ሩታዬም እንግዲህ በባልሽ አትጨክኝ። ምንም ይሁን ምንም አብርሃም የሁሉ ነገርሽ፣ ህይወትሽን ያየሽበት ሁሉ ነገሮች የተፈተንሽበት ሰው ነው። ታስታውሻልሽ ከመጀመሪያው ጀምሮ እንዴት ከአብርሃም ጋር እንደነበርሽ ከአብርሃም ጋር እንደመጣሽ ሁሉን ነገር ታውቂዋለሽ ራስሽም። ስለዚህ አሁን ለአብርሃም የመጨረሻ ዕድል ሰጥተሽ አንቺ አብርሃም እንደውም መፈተን ያለብሽ መፈተን ያለብሽ ከዚህ በኋላ ማለት ነው። እውነት ነው የምናገረው። ከዚህ በኋላ አብርሃም ከሄርሜላ ጋር ከሄደ፣ አዎ ቁረጪ፣ እኛም ከአንቺ ጋር እንቆማለን። ከዚህ በኋላ ከሄርሜላ ጋር ከተገናኘ ማለት ነው። ስለዚህ ለሄርሜላ አሁንም ቢሆን እድል አትፍጠሪላት። አሁን አንቺ ምንድነው? እድል እየፈጠርሽላት ነው ያለሽ። ስለዚህ እባክሽን ትዳርሽን ሰብስቢ፣ እባክሽን። እባክሽን ሄርሜላ ከዚህ በኋላ ልጅነት የለም። ከዚህ በኋላ እናት ነሽ፣ ብዙ ነገር ይጠብቅሻል። ብዙ ፈተናዎች ይጠብቃሉ። ልጅ ማሳደግ ብቻ ቀላል አይደለም። አሁን ዩቲዩበር ስለሆሞች ምናምን አንድ ቀን ዩቲዩብ ሊቀዘቅዝ ይችላል ምናምን ሁሌ እንደዚህ ፌመስ እንደሆኑ አይቀጠልበትም። ስለዚህ ከባልች ከተመካክራችሁን የራሳችሁን ነገር ከፍታችሁ የሆን ነገር ሰርታችሁ ፏ ብላችሁ የራሳችሁን ትዳር እንደ ማንኛውም ወጣት አሁን ብዙ ወጣቶች አሉ። ትዳራቸውን ይዘው ወጣት በቃ ጎበዝ ወጣቶች ትዳራቸውን ይዘው እየኖሩ ልጃቸውን አብሮ እያሳደጉ የሚኖሩ ብዙ እህቶቻችን ብዙ ወንድሞቻችን አሉ። አንቺም ከነሱ ውስጥ አንዱ ብትሆኚ በጣም ነው ደስ የሚለን። እባክሽን ተረጁ ከዚህ በኋላ ነው ምለው። እኔ ማርያም በጣም ደስ ብሎኛል ዛሬ አብርሃም ትላንትና ታስታውሳ ይቅርታ፣ ታስታውሳላችሁ መልእክት አስተላልፌ ነበረ ሩታ ፊት ለፊት ይሄን ነገር ተናገር፣ እንደምትወዳት ሄርሜላ ፊት ለፊት እንደምትወዳት እንደምታፈቅራት ከሷ ጋር መሆን እንደምትፈልግ ሄርሜላን ጠርተህ ተናገር እንዳልነው መሰረት ትላንትና እንደዛ ብዬ ቪዲዮ ሰርቼ ነበረ። ይኸው እግዚአብሔር ይመስገን ዛሬ እንግዲህ ይሄ ነገር ተፈጽሟል ማለት ነው። ቤተሰብ አብርሃም ብራቦ ብያለሁ። ጎበዝ ነህ፣ ጀግና አሁን በቀራስን ተቆጣጥራ እድልህ ሞክር፣ ተስፋ እንዳትቆርጥ። እሷ አሳለፈችው ነገር ትዝ ስለሚላ ነው። አሁን ደግሞ ምንድ ነው እናንተ እየተፈላለጋችሁ የተለያያችሁ ነው የመሰላት እሷ። አሁን ምን መሰለ፣ እሷ አነጋገሯ ምናምኗ ምናምኗ የሆነ በቃ እየተፈላለጋችሁ ሄርሜላ ሩታ እንዳለያየቻችሁ እያሰበች ነው ያለችው። ስለዚህ ሩታ አባሁን ሰዓት መጫትም ስለሆነች ሁሉን ነገር ችለህ እድል ሞክር። ወንድሜ አይዞህ፣ እንወድሃለን፣ እናከብረሃለን። የብዙዎች ወንድሞቻችንን የምታነቃቃ የምታግዝ ወንድም ነ፣ እንወድሃለን። በጣም ሩታዬም ጎበዝነች ነች፣ ጀግና ነች። ከዚህ በኋላ ባልሽን ሰብሰብ ባርጌ ይዘሽ መኖር አለብሽ። ይህን ቪዲዮ በደንብ አርጋችሁ ላይክ፣ ሼር፣ ሰብስክራይብ ባርጉ። እወዳችኋለሁ። ቻውቻው